ለፀሐይ ከመጋለጥ በተጨማሪ የእጅ ስልክና አንዳንድ የመዋቢያ ምርቶች ለማድያት መከሰት አስተዋጽኦ ያደርጋሉ። ፊትን ከማድያት ለመጠበቅ እንዲሁም ማድያትን ለመከላከል የማድያት ምልክቶች፣ መንስኤና ህክምናውን ማወቅ በጣም አስፈላጊ ነው። ስለዚህ በዛሬው ትምህርታችን ስለ ማድያት መንስኤ፣ ምልክቶች በስፋት የምናይ ሆናል። ሁሌም ለጤናችሁ ቅድመ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲማሩበት እንዲጠቀሙበት ያደርገዋል። በመጨረሻም በቀላሉ ማድያትን የምትከላከሉባቸው መፍትሄዎችን የምነግራቸው ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቱብ ላይ ስለጤናቸው ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሆኑ፣ በምንለቃቸውም የጤና ትምህርቶች የራስንና የቤተሰቡን ጤና ይጠብቁ። ማድያት በቆዳ ላይ ቡናማ ወይም ግራጫ ቡናማ ነጠብጣቦችን በማውጣት ተለይቶ የሚታወቅ የተለመደ የቆዳ በሽታ ነው። በዋነኛነት ጉንጭን፣ ግንባርን፣ አፍንጫንና የላይኛውን ከንፈርን ጨምሮ ፊትን ይጎዳል፣ እንዲሁም በፀሐይ በተጋለጡ ሌሎች የሰውነት ክፍሎች ላይም ሊከሰት ይችላል። ማድያት ብዙውን ጊዜ ማስክ ኦፍ ፕሬግናንሲ የእርግዝና ጭንብል ተብሎ ይጠራል፣ ምክንያቱም ብዙውን ጊዜ በእርግዝና ወቅት ይከሰታል፣ ነገር ግን በማንኛውም ሰው ላይ ሊወጣ ይችላል። ማድያትን ለመለየት ቀላል ቢሆንም ነገር ግን ፊት ላይ የሚወጣ ጥቁረት ሁሉ ማድያት አይደለም። ሁኔታው የሚከሰተው ለቆዳ ቀለም ትልቅ አስተዋጽኦ ያለው የሜላኒን ከመጠን በላይ መመረት ነው። የማድያት መንስኤዎች አንደኛ፣ ለፀሐይ መጋለጥ፤ አልትራቫዮሌት ወይም ዩቪ የፀሐይ ብርሃን ሜላኖሳይትስን፣ ሜላኒንን የሚያመነጩት ሴሎች እንዲባዙ ያደርጋል። በዚህም ምክንያት የሜላኒን ምርት መጨመር በቆዳ ላይ ጥቁር ነጠብጣቦችን ያስከትላል። ሁለተኛ፣ የሆርሞን ለውጦች። ማድያት ብዙውን ጊዜ ከሆርሞን መለወጥ ጋር የተያያዘ ነው። በተለይም በእርግዝና ወቅትና የሆርሞን የወሊድ መከላከያዎችን መጠቀም። ይህም በእርግዝና ምክንያት የመጣ ማድያት ከወሊድ በኋላ እየደበዘዘ ይጠፋል። ነገር ግን ከወሊድ በኋላ ከስምንት ወር በላይ ከቆየና እየሰፋ ከመጣ ሕክምና ስለሚያስፈልገው የሕክምና ባለሙያ ማናገር አይርሱ። እንዲሁም እንደ ኢስትሮጅንና ፕሮጄስትሮን ያሉ ሆርሞኖች ሜላኒን እንዲመረቱ ያደርጋል። ሶስተኛ ጄኔቲክስ፣ የቤተሰብ ታሪክ በሽታውን የመፍጠር እድልን ይጨምራል። ይህም ማለት የጄኔቲክ ወይም የቤተሰብ ቅድመ ታሪክ ካለ ለቆዳ ተጋላጭነት ትልቅ ሚና አለው። አራተኛ የቆዳ አይነት፣ ጠቆር ያለ የቆዳ አይነት ያላቸው ሰዎች ለማድያት በጣም የተጋለጡ ናቸው። ምክንያቱም በቆዳ ውስጥ ያለው ሜላኒን ተጨማሪ የሃይፐርፒግሜንቴሽን የመጋለጥ እድልን ስለሚጨምር። አምስተኛ አንዳንድ መድኃኒቶች፣ የሆርሞን ቴራፒዎች እና የሚዋጡ የእርግዝና መከላከያዎች ጨምሮ አንዳንድ መድኃኒቶች ለማድያት መውጣት አስተዋጽኦ ሊያደርጉ ይችላሉ። ከመድኃኒት ጋር በተያያዙ የሆርሞን ደረጃዎች ላይ የሚደረጉ ለውጦች ማድያትን ያስከትላሉ። ስድስተኛ የመዋቢያ ምርቶች፣ ቆዳን እንዲቆጣ የሚያደርጉ የቆዳ እንክብካቤ ምርቶች ወይም መዋቢያዎችን መጠቀም ማድያትን ሊያባብሰው ይችላል። እንዲሁም አንዳንድ ንጥረ ነገሮች ቆዳን ሊያበሳጩ እንዲሁም ቀለምን ሊያባብሱ ይችላሉ። ሰባተኛ ጭንቀት፣ ስሜታዊ ወይም አካላዊ ውጥረት ማድያትን ሊያስከትሉ የሚችሉ የሆርሞን ለውጦች ላይ ተጽዕኖ ሊያሳድር ይችላል። ይህም ውጥረት ወደ ማድያት ለሚመራው የሆርሞን መዛባት አስተዋጽኦ ያደርጋል። የማድያት ምልክቶች፣ አንደኛ ጥቁር ነጠብጣብ። ማድያት በቆዳው ላይ እንደ ሲሜትሪክ ጥቁር ቡናማ፣ ወይም ግራጫ ቡናማ ነጠብጣቦችን ያሳያል። በብዛት በጉንጭ፣ በግንባር፣ በአፍንጫና በላኛው ከንፈር ላይ ይታያል። ሁለተኛ ፊት ላይ ያልተለመዱ ቅርጾች። የማድያት ነጠብጣቦች መደበኛ ያልሆኑ ወይም በደንብ ያልተገለጹ ጠርዞች ወይም ቅርጾች ሊኖራቸው ይችላል። ሶስተኛ አሲሚትሪ፣ ሁለቱም የፊት ገጽታዎችን ይጎዳል። ማድያት በሁለቱም የፊት ገጽታዎች ላይ በተመጣጣኝ ሁኔታ ይጎዳል። ይህም ሁኔታ ያልተስተካከለ የቆዳ ቀለምን ሊፈጥር ይችላል። የማድያት በሽታ ምርመራ አንደኛ፣ ክሊኒካዊ ምርመራ የቆዳ ህክምና ባለሙያ የቆዳውን ገጽታና ቀለም ይገመግማል ያያል። የእይታ ምርመራ ማድያትን ለመመርመር ይረዳል። ሁለተኛ ውርስ ላምፕ ኤግዛሚኔሽን ይህ የምርመራ አይነት ልዩ የዩቪ መብራት በመጠቀም የቀለም ጥልቀትን ለመመርመር ጥቅም ላይ ይውላል። ይህ ምርመራ በስረኛው በሰረኛውና በላይኛው የቆዳ ክፍል መካከል ያለውን ልዩነት ለመለየት ይረዳል። ሶስተኛ የቆዳ ባዮፕሲ በአንዳንድ ሁኔታዎች ለአጉሊ መነጽር ምርመራ ትንሽ የቆዳ ናሙና ሊወሰድ ይችላል። ባዮፕሲ ምርመራውን ለማረጋገጥና ሌሎች የቆዳ ሁኔታዎችን ለማስወገድ ይረዳል። የማድያት ህክምና አንደኛ የፀሐይ መከላከያ በቀን 30 እና ከዛ በላይ የሆነ የኤስፒኤፍ ሰፊ የፀሐይ መከላከያን ይጠቀሙ። ይህም ቆዳን ከዩቪ ጨረሮች ይጠብቃል፣ ተጨማሪ ነጠብጣቦችም እንዳይከሰት ይከላከላል። ሁለተኛ የሚቀቡ ህክምኖች፣ ማድያትን ሙሉ በሙሉ እንዳይመለስ አድርጎ የሚያጠፋ አንድ ብቻ የሆነ የሚቀባ መድኃኒት የለም። ነገር ግን በተለያየ መንገድ የማድያት ጥቁረትን የሚያጠፉ በሚቀባ መልክ የተዘጋጁ መድኃኒቶች በሐኪም ትዕዛዝ ይሰጣሉ። ይህም እንደ ሃይድሮኪኖን፣ ሬቲኖርስ፣ አዜሊክ አሲድ እነዚህ ህክምናዎች በጊዜ ሂደት ማድያትን ለማቅለል ይረዳሉ። በዚህ መልኩ ማድያቱ ሲጠፋ ተመልሶ እንዳይመጣና በህክምና ጊዜ የሚሰጡ መድኃኒቶች የቆዳ ቁጣ እንዳያስከትሉ ረዘም ላለ ጊዜ ክትትል ይፈልጋል። ሶስተኛ የሌዘር ህክምና፣ የሌዘር ህክምናዎች የቆዳ ቀለምን ለመቀነስ ሜላኒን ያነጣጠሩ ናቸው። ይበልጥ የሚቋቋሙ የማድያት በሽታዎችን ለማከም ውጤታማ ሊሆን ይችላል። አራተኛ የሚዋጡ መድኃኒቶች በአንዳንድ ሁኔታዎች እንደ ትራንዛሚክ አሲድ ያሉ የሚዋጡ መድኃኒቶች ሊታዘዙ ይችላሉ። እነዚህ በተለይ የሚቀቡ ህክምናዎች ውጤታማ ካልሆኑ ማድያትን ለመቀነስ ይረዳሉ። አምስተኛ የሆርሞን ማነቃቂዎችን ማስወገድ ማድያት ከሆርሞን ለውጥ ጋር የተያያዘ ከሆነ አማራጭ የወሊድ መከላከያዎችን ወይም ህክምናዎችን ከጤና ባለሙያ ጋር በመነጋገር አማራጮችን መፈለግ ያስፈልጋል። ማድያት እየተመላለሰ የሚያስቸግረው የስረኛው የቆዳ ክፍል የያዘ ከሆነና ከህክምና በኋላ ማድያትን ለሚያስከትሉና ለሚያባብሱ ምክንያቶች ተጋላጭነት ከቀጠለ ነው። እነዚህ ምክንያቶች ምግብ ከማብሰል ጋር ተያይዞና በተለያዩ ምክንያቶች ለከፍተኛ ሙቀት መጋለጥ፣ የፀሐይ መከላከያዎች በአግባቡ ባለመጠቀምና ለፀሐይ ጨረር በመጋለጥ፣ ጭንቀትንና ድባቴ መኖር፣ ቆዳ ላይ ቁጣ ሊያስከትሉ የሚችሉ ቅባቶችን ወይም በቤት የሚዘጋጁ ቅመሞችን መጠቀም ማድያትን ከሚያባብሱ ምክንያቶች መካከል ናቸው። ማድያት ሊባባስ እንዲሁም ሊመላለስ ይችላል። ይህ እንዳይሆን ታዲያ በህክምና ማድያቱ ከጠፋም በኋላ ከሐኪም ትእዛዝ ውጪ በቅባት መልክ የሚገኙ የጥቁረት ማደብዘዜዎችና የፀሐይ መከላከያዎችን አዘውትሮ መጠቀም ማድያቱ እንዳይመለስ ይረዳል። ከዛ ውጪም በብጉርና በአንዳንድ የቆዳ ቁጣዎች ምክንያት የሚመጣን ጥቋቁር ነጠብጣብ ማደብዘዝን ያስችላል። የማድያት በሽታ መከላከል፣ አንደኛ ከፀሐይ መራቅ። የፀሐይ መጋለጥን ይቀንሱ፣ በተለይም ከፍተኛ ፀሐይ ባለባቸው ሰዓታት ውስጥ ከፀሐይ መራቅ ማድያትን የመቀስቀስ ወይም የመባባስ ስጋትን ይቀንሳል። ሁለተኛ ሰንስክሪን መጠቀም። ደመናማ በሆኑ ቀናትም ቢሆን ሰንስክሪንን በመደበኛነት ይጠቀሙ። ቆዳ ከዩቪን ጉዳት ይከላከላል፣ እንዲሁም ማድያትን እንዳይጠቁር ይከላከላል። ሶስተኛ መከላከያ ልብሶችን መልበስ። ቆዳን የሚሸፍኑ ኮፍያዎችን፣ የፀሐይ መነፅሮችን፣ እንዲሁም አልባሳትን ይጠቀሙ። ይህም ከዩቪ ጨረሮች ተጨማሪ ጥበቃን ይሰጣል። አራተኛ የሆርሞን ምርቶችን መጠንቀቅ ለማድያት በሽታ የተጋለጡ ከሆኑ የሆርሞን ህክምናዎችን ከመጀመሩ በፊት የጤና ባለሙያ ማማከር አስፈላጊ ነው። ይህም ከሆርሞን ጋር የተያያዘ ማድያት እንዳይቀሰቀስ ይረዳል። ማድያት የፊት ላይ ጠቆር ያለ የቆዳ በሽታ ሲሆን ብዙውን ጊዜ በፀሐይ መጋለጥ፣ በሆርሞን ለውጦች፣ በሌሎች ምክንያቶች የተነሳ ይመጣል። መንስኤዎቹንና ምልክቶቹን መረዳት ውጤታማ ህክምና ለማግኘት በጣም አስፈላጊ ነው። የህክምና አማራጮች ከሚቀቡ ህክምናዎች ፊት ከፀሐይ መጠበቅ እስከ ሌዘር ህክምናዎች ያሉ የላቀ ህክምናዎች ይደርሳል። ማድያት ከቀጠለ ወይም እየተባባሰ ከሄደ የቆዳ ህክምና ባለሙያ ማማከር ለግል እንክብካቤና ህክምና ይመከራል። ሌላው በዚህ ሰዓት ብዙ ሰው ምልክቱን ባለማወቅ እየተጎዳ ያለው በደም ማነስ ሲሆን፣ ስለ ደም ማነስ ምልክቶችና ህክምናው ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።